ደምቢ ዶሎ ዩኒቨርሲቲ ተማሪ ብርቱኳን ተመስገን ከበደ የምትባል የቀድሞም ይሁን የአሁን ተማሪ እንደሌለችው አሳውቋል። የዩኒቨርሲቲውን መግለጫ እንደሚከተለው ቃል በቃል አነብላችኋለሁ። በ14/7/2017 ዓ.ም በኢቢኤስ ቴሌቪዥን ላይ አዲስ ምዕራፍ በሚል ፕሮግራም ብርቱኳን ተመስገን ከበደ የተባለችውን የፕሮግራሙ እንግዳ አድርጎ ባቀረባት ፕሮግራም ላይ ኢቢኤስ ኃላፊነት በጎደለው መልኩ የደምቢ ዶሎ ዩኒቨርሲቲን ስም ለማጠልሸት በተሰራው ላይ ዩኒቨርሲቲው መልስ መስጠቱ ይታወቃል። ከዚህ ጋር በተያያዘ ኃላፊነት የጎደለውና የዩኒቨርሲቲውን ሰላማዊ የመማር ማስተማር ሂደቶችን ለማደፍረስ የታለመ አፍራሽ ፕሮፓጋንዳ ስለሆነ በዚህ ድርጊት ላይ ዩኒቨርሲቲው መግለጫ ሰጥቷል። በደምቢ ዶሎ ዩኒቨርሲቲ የብሔር ብሔረሰብ ተወላጅ ተማሪዎች እንዲሁም ከጎረቤት ሀገራት ከደቡብ ሱዳን የመጡ ተማሪዎች በመተሳሰብና በመከባበር መንፈስ ትምህርታቸውን እየተከታተሉ ባሉበት ሁኔታ ኢቢኤስ ለግጭት የሚጋብዝ ፕሮግራም ከአንድ ሚዲያ ተቋም በማይጠበቅ መልኩ በማዘጋጀት በዩኒቨርሲቲው እንዲሁም በሀገሪቱ ዩኒቨርሲቲዎች ውስጥ የብሔር ብሔረሰብ ግጭት እንዲነሳ አፍራሽ ፕሮግራም ማዘጋጀቱ ሀላፊትና የጎደለው ብቻ ሳይሆን የብዙሀኑን የኦሮሞ ሕዝብና የመላውን የኢትዮጵያ ሕዝብ ስም ለማጉደፍና ጥላቻን ለማስፋፋት የተቀነባበረ መሆኑ ግልጽ ነው። ኢቢኤስ እንደ ማንኛውም የሚዲያ ተቋም በእውነትና በመረጃ የተደገፈ ፕሮግራም ማቅረብ ሲገባው የሚዲያን ህግ በመጣስ የሚዲያን ህግ በጣሰ መልኩ ደምቢ ዶሎ ዩኒቨርሲቲን መነሻ አድርጎ በአገር እና በከፍተኛ የትምህርት ተቋማት ላይ ሁከት ለማስነሳት የተዘጋጀ ፕሮግራም መሆኑን ያሳያል። ስለሆነም ደምቢ ዶሎ ዩኒቨርሲቲ በትላንትናና በዛሬው እለት ባካሄደው የማጣራት ስራ የዩኒቨርሲቲው ተማሪ ነኝ ያለችው ብርቱኳን ተመስገን በዩኒቨርሲቲው የመረጃ ቋት ላይ በየትኛውም የትምህርት ክፍል ያልተመዘገበችና የዩኒቨርሲቲው ተማሪም እንዳልሆነች ተረጋግጧል። በተጨማሪም የተባለውም ትምህርት ክፍል በወቅቱ ያልነበረና በዩኒቨርሲቲው ግቢ ውስጥም ምንም አይነት የተማሪ እገታ ያላጋጠመ እንዲሁም በግቢ ውስጥም ለአንድም ቀን የተኩስ ድምፅ ተሰምሶ የማይታወቅ ሆኖ ሳለ ኢቢኤስ ያቀረበው ፕሮግራም ቢያንስ ከዩኒቨርሲቲው መረጃ ሳይወስድ እንዲህ አይነት ፕሮግራም ማቅረቡ የዩኒቨርሲቲውን ገጽታ ለማበላሸት የታለመ ስለሆነ የተላለፈው ፕሮግራም ዩኒቨርሲቲውን የማይወክል መሆኑን ይገልጻል ሲል ደምቢ ዶሎ ዩኒቨርሲቲ አዲስ መግለጫ አውጥቷል።